እግዚአብሔር የሰጠኝ ስጦታ አለ፣ በተፈጥሮ የሰጠኝ ስጦታ። መሆን የምፈልገው ነገር ነበረ። መሆን የምፈልገውን ነገር ስላልሆንኩኝ እግዚአብሔርን አላማረርኩ። በተቻለኝ መጠን ሰክሰስ የሚባለው ነገር ላይ እስኪደርስ ድረስ እየሞከርኩኝ ነበረ። ማርኬቲንግ ትምህርቱ ያለቀው ራሱ እኔ መጀመሪያውን ካምፓኒ ከፍቼ የመጀመሪያውን ኢቨንት ሰርቼ ነገር ነው ሁላ፣ መኪና ገዝቼ ምናምን ነው ትምህርት የጨረስኩት ማለት ነው። የዛ ጊዜ አንዳንዴ ሲወራ ያስቀኛል። በቃ እነሱ ኔትወርኩን አግኝተውታል፣ ኔትወርኩ አለ፣ ቢዝነሱ ተገኝቷል ምናምን በዛ ይሄዳል። ለእኔ ስራ እዝ ወጣት ስራ እዝ ሞር ዳን ኔትወርክ። አሁንም ነገሮች ባለቁ ቁጥር ለሚቀጥለው ቻሌንጅ ነው መዘጋጀው። ሁልጊዜ ሲመጣ ውይ፣ እግዚአብሔር ወይ ምን አደረግኩ ይህን ሁሉ ነገር አልፌ እንደገና ደግሞ ይሄን እንመላቸው የሉ ስራ ዓለም ውስጥ እንጀራል ከገባሁኝ በኋላ የሚያስደስተኝን ስራ እየሰራሁኝ እዛ ላይ ጥሩ ኢምፓክት ክሬት እያረኩኝ ምቀጥል ነው እንጂ መስለኝ የነበረው ወደ ራሴ ስራ እኔ ምንገባ አይመስለኝም ነበረ። አብረኝ የሚሰሩ የተለያዩ ሰዎች ግን የራስ ድርጅት ይኖርሻል ይሉኝ ነበር። ወጣት በነበርኩበት ጊዜ እንደውም አንድ ሁለተኛ ይሁን ሶስተኛ የተቀጠርኩበት መስሪያ ቤት ላይ በጣም ደስ የሚል ኤንቫይሮመንት ነበር። ጥሩ አለቃ፣ ጥሩ ስራ። ጥሩ ስራ ስልሽ ቻሌንጂንግ የሆነ ስራ አዲስ ነገር የምታቂበት ኢንቫይሮመንቱ በጣም ጥሩ ወጣቶችም ትልቅ ሰዎችም ያሉበት ፕሮፌሽናሊም የምትማሪበት ኢንቫይሮንመንት ዋይዝም ደግሞ ደስ የሚል በቃ ቢሮውም የሚያምር እና የዛን ጊዜ ትዝ ይለኛል፣ እንደገባው ከዚህ ቢሮ መቼም አልወጣም ብዬ ነበር። በቃ ዳወስ ኮንፈርት ዞን። ከዛ ግን ያው ነገሮች ተቀያየሩ እና እኔ ሳልሆን አለቀይ ነው ራሱ ገብቶ ያስወጣኝ ከዛ መስሪያ ቤት እንጂ እዛ ቢሮ ምናልባት እስከዛሬ የምሰራ ነበረ፣ ነገሮች በነበሩበት ቢቀጥሉ ኑሮ። አስቤ አላውቅም ነበር የራሴን ስራ ለመጀመር። ብዙ ጊዜ አንድ ፖዚሽን ተሰጥቶን ስንሰራ ይሄ ነው ስራ፣ ለምንድነው ይሄ የሚሰጠኝ፣ ለምንድን እዚህ ውስጥ የምገባው፣ ደሞዝ ያልተጨመረ ይሄን አልከፈሉኝ እየተባለ ኮምፕሌን ብዙ ጊዜ አለ፣ እኔ ጋርም አለ። በፊትም እኔም አደርግ ነበረ እንደ ተቀጣሪ ሆኜ ስሰራ። መጨረሻ የሰራሁበት መስሪያ ቤት ያልሰራሁት ነገር የለም ሰው ቀጥር ነበረ። ቢሮ እኔ የምሰራው ማርኬቲንግ ኤክስኪዩቲቭ ሆኜ ነው። ግን የኤችአር ስራ ሰው በጎደለበት ጊዜ ላይ እሱን እናደርግ ነበር። የማኔጅመንት ስራዎችን ኢንጌጅ እናደርግ ነበር። አለቃችን በሌለበት ጊዜ ላይ ኦልሞስት ኦፊሱን ማኔጅ ማድረግ የሚባሉ ስራዎችን አብረን እንሰራ ነበረ። ሂሳብ ላይ በተወሰነ መንገድ ንግድ ምንድን ነው ገቢዎች መሄድ ምናምን የሚባሉ ነገሮችን በዛ ሳይሆን በሌላ መስሪያ ቤት አድርገው ነበረ። እሱ እሱ ነገር በጊዜው ያማርሻል ያበሳጭች ነበረ። ልክ ከዛ መስሪያ ቤት ስወጣ ግን ሙሉ ሰውን ያደረገኝ ስለ ገቢዎች አውቃለው፣ ንግድ ፍቃድ ሲወጣ እንዴት እንደሚከዳ፣ ሰው ሲቀጠር እንዴት እንደምትቀጥሪ፣ ዶክመንቶች እንዴት መስተካከል እንዳለባቸው፣ ማርኬቲንግ ላይ ምን ማድረግ እንዳለብሽ፣ ሪስክ የምትያቸው ነገሮች ለድርጅትሽ ምን እንደሆነ፣ ሂውማን ሪሶርስሽን እንዴት ማኔጅ የምታደርጊው የሚሉትን ነገሮች ኦል ራውንድ የሆኑ ኖሌጆችን ነበር ይዤ ወጣሁት የነበረው እና የራሴ ድርጅት የሚለው ነገር ውስጥ ስከፍትና ስጀምር እነሱ ነገሮች ከባድ አልሆኑብኝም ነበረ። እሱን እንደ ትልቅ ቫሊዩ አስበዋለሁ ከዚያ በኋላም ትልቁ ልዩነት በመቀጠርና በመቅጠር ውስጥ ስትቀጠሪ ደሞዝ ጠብቂያለሽ ወይ በዓል ሲመጣ ወይ የሆነ ስራ ሰራ ቦነስ ጠብቂያለሽ ያቺን ቦነስ ጠብቂና ፕላን ታደርጊያለሽ እቺ ለከሌለከሌ እቺ ንገዛለሁ ገና ሳትመጣ ራሱ ታስቢያታለሽ ገና ስደርስ እንዲያርጌ እንዲያርጌ ያለሽ ስትቀጥሪ እሱን አታስቢ ሌላውን ለማስደሰት ነው የምታስቢ የምትቀበዩ ጥቂ ይቀርና የምትሰጩ ይሆናል። እግዚአብሔር ይመስገን ብለሽ ታንክፉል የሆንሽ ሰው ከሆንሽ ስ ፋይን ካልሆነ ግን ኤክስፔንሱ በጣም ብዙ ነው፣ ሪስፖንሲቢሊቲው ብዙ ነው። ለእኔ ማለት ይቆምና የአንቺ አይነት ሌላ አምስት አስር አስራ አምስት ሀያ ሰዎች አካባቢሽ ክሬት ይደረጋሉ። በተለይ የመጀመሪያው የስራ የመቅጠር ጆርኒ ላይ ያለው ቻሌንጅ እሱ ይመስለኛል። በመስጠትና በመቀበል ውስጥ ያለውን ነገር ራሱ መለየትና ማድረግ አንዱ ቻሌንጅ ነው ብዬ አስባለሁ ይሄ ታለንት ኔቸር ቨርሰስ ነርቸር ይባላል አይደለ? ወይም በተፈጥሮም ይገኛል ደግሞ አንቺ ኮትኩተሽ አብቅተሽም ደግሞ ታመጪዋለሽ ይባላል እና የሚመለከቱን ወጣቶች የራሳችሁን ፓሽናችሁን ፈልጉ፣ ወይም ታለንታችሁን ፈልጉ ይባላሉ። እሱ ነው እሱ ላይ ብታተኩሩ ነው የሚሻላችሁ ይባላሉ። ግን ስትጀምሪ አታውቂ አይደል፣ የሆነ የሆነ ነገሮችን ታውቂ ይሆናል። አሁን አንቺም ወደኋላ ስትመለከች ኢቨንት መሆኑን ሳታውቂ ግን የሰራሻቸው አይደል? አዎ። እና የነዚህ ሁለቱ መገጣጠም ይሆን አሁን ወዳለሽበት ስኬት ያመጣሽ? እንዴት ታየዋለሽ? ዋናው ነገር መልሱ ላይ ሳይሆን ፕሮሰሱ ነው ከባዱ የሚሆነው። ምክንያቱም የዛኔ ይሄ እንደሚሆን አታውቂም። የዛኔ የትኛው እርምጃሽ ወደ ገደል ይከትሻል ወይም ደግሞ ያሻግርሻል የሚለውን ነገር አታውቂውም። ስለዚህ በጣም ወሳኙ ጊዜ የሚሆነው የምትጀምሪበት ጊዜ ላይ የምታደርጊያቸው እርምጃዎች ጥንቃቄ ማድረግ ነው። መሆን የምትፈልጊው ነገር አለ። እኔ መሆን የምፈልገው አርቲስት ነበር። የመጀመሪያ ትምህርትም ኮሌጅም ስገባ አርቲስት መሆን ነበር የምፈልጌ ነበረው። በትምህርቴ በጣም ደካማ ከሚባሉ ልጆች ውስጥ ነበርኩኝ ድሮ ቤተሰቦቼ በቃ በጣም ነው የሚማረሩት። የመጀመሪያ ልጅ ነሽ፣ ሌሎቹ ልጆች አንቺን እያዩ ገደል ልትከቻቸው ነው ምናምን። በቃ እኔ ኤሌመንታሪ እና ሃይስኩል ጊዜን ሳስበው ራሱ የሆን የሰቀቀን ጊዜ ነው የሚታሰበኝ የነበረኩት። አይ ትራይድ ማይ ቤስት ግን ሳትስፋክሽን ክሬት ላረግ አልቻልኩኝም ለቤተሰቦቼ። በቃ አይ ኩድም ሜክት ጥሩ ተማሪ ሊሆን አልቻልኩኝም። እና ድንገት ነው አስረኛ ክፍል ላይ ተፈትነን ውጤት እየጠበቅን የክረምት ትምህርት ምናምን የምታረጊያቸው ነገሮች አሉ አይደለም። እዛ ላይ እንትን ተማርኩ፣ የቲያትር ትምህርት ተማርኩኝ ክበብ ውስጥ ምናምን ነገር ገብቼ እና ሳላስበው ውስጤን ደስ የሚል ስሜት ተሰማኝ። የምችለው ነገር ሳረጋ አየሁኝ ራሴን። አወዝ አክቲንግ ግድ አወዝ ዳይሬክቲንግ ግድ በዛን ጊዜ ማለት ነው። ዳይሬክተር ተብሎ ለሚሰጥሽ አሳይመንት ኢምፕሮቫይዝ ሳረግ ጥሩ ነበረ። ብዙ ነገር ላይ ጎበዝ የምባልበት ሞመንት የዛኔ ነበር። ከዛ በፊት እንደዛ ጎበዝ ተብያ አላቅም በየትኛውም ነገር እና በቃ ዲስ እዝ ሚ ያልኩኝ እኔ መሆን ያለብኝ አርቲስት ነው። ያቺን ሶስት ወር ሰራሁኝና፣ በጣም ደስ አለኝ። በቃ ከእንግዲህ በኋላ አርቲስት ነው መሆኑ የፈለገ ነገር ቢሆን አልኩ። አስረኛ ክፍል ወደኩኝ። የዛኔ ሌላ ሌላ አላሰብኩም። ወድቃለሁ ምንም እንኳን ጎበዝ ተማሪ ባልሆንም ወድቃለሁ ብዬ ግን አላሰብኩም ነበር ቢያንስ ዩኒቨርሲቲ ገብቼ ቲያትር እማራለሁ ብዬ ነው እንጂ ያሰብኩት። እሱ ራሱን የቻለ ሌላ እንደገና መሬት የሚጥል ነገር ነው። በዚህ ውስጥ አሁን እኛ ስናወራቸው ውጤት ውጤቶቹን እናወራለን እንጂ ቲያትር ስትተማሪ አካባቢ ያሉ ሰዎች አሉ ከአንቺ የተሻሉ እንዴት የተሻሉ በየትኛው መንገድ ሄዱ እነሱ በሄዱበት ሊሄድ ወይ እዛ ውስጥ የሚጥለኝ ነገር አለ ወይ ሲቅርብኝ የምትያቸው ብዙ ቻሌንጅ የሚያደርጉ ነገሮች አሉ። እሱ ላይ ከፍተኛ ጥንቃቄ ያስፈልጋል። ማንነት ሽንሉ ሳታደርጊ ነገሩ እንድታልፊው ማለት ነው። ሶ የዛኔ የአስረኛ ክፍል ጊዜ ላይ ሄድኩኝና አየሁት ትዝለኛል። በቴክኒክና ሙያ የሚሰጡ ትምህርቶችና ምንም ከኔ ጋር የሚሄድ ትምህርት ላገኝ አልቻልኩኝ። አነበብኩ አነበብኩ ነርሲንግ ነው የሆነ ትንሽ የሆነ ሰው አት ሊስት ማገዝ እችላለሁ፣ እና ነርስ ለሆን ነው ማለት ነው እዛት ማይ ፊውቸር። ግራ ገባኝ፣ አስቤ የማላውቀው ነገር እና በኋላ ከዛን ጊዜ ሄድኩኝ ትምህርት ቤት አየሁ የቲያትር እና የኪነ ጥበብ ምናምን የሚል በቃ ይሄን ነው መማሪ ያለብኝ አልኩ። አላመኑኝም ቤተሰቦቼ። እናቴ የጊዜር ስጣት እንደምንም አሳምን አባቴን እዛ ትምህርት ቤት ውስጥ እንድገባ አደረገች። ፍሮም ዳት ዴይ ኦን ሃይማኖት ተስፋዬ አርቲስት ነች መጥቶ ነው ብዬ ነበር ማቀው የነበረው። በጣም ጎበዝ አርቲስት ነበርኩኝ ትምህርት ቤት ውስጥ በነበርንበት ጊዜ አስተማሪዎች አፕሪሼት የሚያደርጉኝ የተሻለ ቦታ ትደርሻለሽ የሚሉኝ፣ ግን ደግሞ የሆንኩት ችሎታ እና መሆን የምፈልጋቸው ነገሮች ላይ ለመድረስ ያሉት መንገዶች ደግሞ በጣም ብዙ ኦብስታክል የበዛባቸው በመቻል በማወቅ ጎበዝ በመሆን ብቻ አርቲስት የማይኮንበት ኢንዱስትሪ ነበረ የአርቱ ኢንዱስትሪ እና እያየሁት ጎበዝ እንደሆንኩ አቃለሁ ግን አምኖታቸው ቢንግ ኤኒቲንግ ምንም ነገር እያያስኩኝ አልነበረም። እና ከዛ ጊዜ በኋላ የወሰድኳቸው እርምጃዎች ጋዜጣ ካምፓኒ ገብቼ ስሰራ፣ ጋዜጣ ካምፓኒም ስገባ በዛ ውስጥ የሚፈጠሩ ኮኔክሽኖች ኖሩ ይችላሉ። አርቲስቶች ይመጣሉ። የሚያውቁኝ ሰዎች ካሉ ፖቴንሻል ይነግራቸዋሉ። ሊያሰሩኝ ይችላሉ። ያልሞከርኩበት ያልገባሁበት ነገር የለም። አርቲስት ለመሆን የምችለውን ነገር ለመስራት አይ ንጌ ስቴጅ ሶ ፍላጎቴ እሆናለሁ ብዬ የማስበው ፊቸሬ አርት ውስጥ ነበረ እንጂ ኢቨንት ውስጥ አልነበረም ኮምፕሊትሊ ሶ የዛን ጊዜ ልክ ትምህርት ቤታችን ሲዘጋ በሆነ በፍቃድ በእውቅና በምናምን ምክንያት ሶስተኛ ዓመት ግማሽ ላይ ነገር ሆነን ተቋረጠ ትምህርት ቤቱ ትምህርት ካልጨረስኩ ደግሞ ምንድን ነው መሆነው ሌላ ግራ የተጋባ ነገር ተፈጠረ እኔ የምፈልጋቸው ነገሮች ሳይሆን ሁኔታዎች ነገሮችን በሙሉ እያበላሹብኝ ነበር አስረኛ ክፍል ወደኩኝ አርቲስት ሆናለሁ አልኳቸው ተምሬ መመረቅ የሚለው ነገር ነው ለቤተሰቦች ቫልዩ ያለው ትምህርት ቤቱ ተዘጋ ግማሽ ላይ መመረቅ አልቻልኩኝም ከዛ እሱ ሲዘጋ ደግሞ የእሱ እውቅና ጉዳይ እስኪስተካከል ብለሽ ደግሞ አትቆይም ምን ያረግሽ ትቆያለሽ አንድ ነገር ማድረግ አለብኝ ሌላ ትምህርት ቤት እንገባለን ሲባል አንድ ኮሌጅ ጋዜጠኝነት እንጀምራለን አለ ኦኬ በቃ ለአርት የተጠጋ ነው እዛ ደግሞ ሄጄ ልማር አልኩኝ እዛ ገብተን ልንጀምር ስንል ቆይ አስተማሪዎች ስላልተሟሉልኝ እስከዛ ሌላ ትምህርት ምረጡ አለን ምንድን ነው ምንመርጠው የዛኔ ከዛ በፊትም እንዲ ትንንሽ የተለያዩ አክቲቪቲዎች ስለማድረግ ስለነበረ ስለ ህግ ምናምን የማውቃቸው ነገሮች ነበሩ። እና በቃ ህግ ልማር ከማልማር ብዬ ህግ ትምህርት ጀመርኩኝ። እዛ እሱን እየተማርኩኝ፣ የምንማርበት ቦሌ ብራንች የነበረው ትምህርት ቤት ፈረሰና አስኮ ብራንች ሂዱ ተባለ። ቤታችን ኮተቤ ነው። ከኮተቤ አስኮ ለቤተሰቦች አዲስ የምጨምርባቸው ትራንስፖርት አለ። ለእኔ መትስክሬዚ ሩቅ ሰፈር ነው በጣም እዛ ሲሄድ በደንብ በቃ ይሄ ፍርድ ቤት የሚለውን ነገር በደንብ አየሁት። የጠረጴዛው፣ የጠበቃ ልብስ ምናምን፣ ማህተም አብዛኛው የኮሌጁ ተማሪ ህግ የሚማር ሰው ነው። እኔ በአየር በአየር ማቃት ነገር ላይ እያነበብኩኝ ጎበዝ ነበርኩኝ። የሰውን ዴዲኬሽን ሳየው ግን ኖት አልኩኝ። እዚህ አንድ የግል ኮሌጅ ውስጥ ይሄ ሁሉ ህግ ተማሪ ካለ በዚህ ዴዲኬሽን የሚሰራ ስንት ዩኒቨርሲቲ ያለ ሀገር ውስጥ ስንት ፕራይቬት ኮሌጆች አሉ ሀገር ውስጥ፣ እዛ ውስጥ ደግሞ ምን ያክል ጎበዝ ተማሪዎች አሉ። እዚህ ውስጥ እንትን አርጌ ዊን ላደርግ አልችልም። ስ ነው ማይ ፊውቸር አልኩኝና አይ ሹድ ስቶፕ። የዛኑ ቀን ሁለተኛ ቀን እዛ ብራንች እንደሄድኩኝ ማቆም አለብኝ አልኩ። አባቴ እንዴት ነው ማሳምነው? ቤተሰቦች እንዴት ነው ትምህርት አቆማለሁ እምላቸው? በዛ መንገድ አይደለም የኔን ፊውቸር የቀረጹልኝ የነበረው እና አንድ ጓደኛ የነበረች ጥሩ ጓደኛ የአዲስ አድማስ ጋዜጣ ቤተሰብ ውስጥ ነበረች እና ነገርኳት በቃ ስራ ፈልጊልኝ፣ ቢያንስ አባቴን እየሰራው ማታ ሌላ ነገር እማራለሁ እለዋለሁ ብዬ እሷን ስጠይቃት እዛው ቤተሰቦቿን አናገር አዚው አዲስ አበባ ሶስት ስራ አገኘሁ በቃ አልኩኝ። እዛኔ ጋዜጣ ቦታ ነኝ ያለሁት፣ ስለ ጋዜጠኝነት የተወሰነ አውቃለሁ፣ ከአርቱ ጋር ይቀርባል። ስቲል መንገድ አርቲስት ለመሆን መንገዴ ነው ብዬ ነው እንጂ ያሰብኩት ማርኬቲንግ ውስጥ ሴልስ ውስጥ እገባለሁ ብዬ አላሰብኩኝ። መጀመሪያ ጉዳይ ላስፈጽም ነው እዛ መስሪያ ቤት የገባሁት የነበረው ምንም ስራ ስለማላውቅ። ከዛ ግን እዛው ፍሮንት ኦፊስ ላይ ሴልስ ማረግ፣ ማስታወቂያዎችን መስራት፣ ማስታወቂያዎች ሲመጡ መቀበል፣ እዛ ውስጥ እየገባን መጣን። ከዛ በምላክበት ቦታ ኮኔክሽን ክሬት እያረኩ ከሰው ጋር እየተዋወቅኩኝ መጣሁ። ከዛ እዛ ሆነን እንዳልኩሽ ያሰፋ ጎሳ የመታሰቢያ የሚባል የአርት ፕሮግራም አዘጋጀን። ሶ ጆብ ሳትስፋክሽን እየመጣ መጣ ማለት ነው። አዲስ ስራዎች እየሰራሁኝ መጣው ማለት ነው። ኢትስ ኮምፕሊትሊ አውት ኦፍ አርት የኔ የዛኔ የነበረኝ ጥሩ ነገር ግን ብዬ የማስበው የምፈልገውን ነገር እስከሆን ድረስ የሆንኩትን ነገር ተቀብዬ እየኖርኩኝ ነበር። ጉዳይ አስፈጻሚ መሆን ነበረብኝ። ኦኬ ቢያንስ ስራ እየሰራሁ ሆይ ነው፣ ጉዳይ አስፈጻሚ ሆኜ እየሰራሁ ነው። ሳላስበው እዛ ውስጥ ደግሞ ህይወቴን አቅሜን፣ ችሎቴን እያሳደኩኝ ነው። በኔትወርክም በእውቀትም እንደዛው ማለት ነው። ከዛ ስወጣ ከዛ ቦታ ወጥቼ ሌላ ቦታ የቀጠረኝ ሰው እኔ ሲቪ ያሳየቼ ሳይሆን አንቺ እዚህ ቦታ ብትመጪ ይህን ማኔጅ ታደርግልኛለች ብሎ አስቦ ነው። ከዛ በሻ ካፒታል ሰርቪስ ስገባ ማርኬቲንግ ላይ ፖቴንሻል አለች ሲሉኝ፣ ሴልስ ላይ ፖቴንሻል አለች ሲሉኝ ዳት ሳምቲንግ አዶን ነው እንደ ፖቴንሻል የማቀው ነገር አልነበርም። የዛኔም ኦኬ አልቆመም። አንድ ቀን አርቲስት መሆን አይቀርም ግን አሁን የሆንኩትን ነገር ልቀበልና ኑሮ ልቀጥል አልኩኝ። ከዛ ልክ እዛ ሀበሻ ካፒታል ሰርቪስ የገባሁበት ሞመንት ላይ እንዳልኩሽ ስራው ደስ ይላል፣ አዳዲስ እውቀት ማውቀበት ነው፣ ኢንቫይሮመንቱ ደስ ይላል። በቃ ደስዝት አርቲስት ባልሆንም እግዚአብሔር የፈቀደልኝ ህይወት ይሄ ነው። ቢያንስ አልተበላሸሁም፣ መጥፎ ቦታ አልሄድኩኝም። ያንን የግዴታ ማግኘት አለብኝ ብዬ ፌል አላረኩም። አምስቲል ለርኒንግ ገንዘብ ሜክ እያረኩኝ ነው ከቤተሰቦች ዛኔ የገንዘብ መቀበል አቁም ያለውኝ ኦልሬዲ ስወጣ ሰምቲንግ ግድ ብዬ ነው የቀጠልኩት የነበረው። ሳላስበው ከመጨረሻው መስሪያ ቤት የስወጣ ጥሩ ማርኬተር ነበርኩኝ። ኮሚኒኬት አድርጌ ሰው ኮንቪንስ ማድረግ የምችል፣ የማርኬቲንግ የብራንድ ፕሌስመንቶች እና እንዴት ብራንድን በጥሩ መንገድ ልታስተዋውቂው ትችያለሽ፣ እንዴት አፕሊፍ ልታደረጊው ትችያለሽ አንድን ካምፓኒ ለሚለው ጥሩ ኖሌጅ ነበረኝ። መሆን የምፈልገውን ሳልሆን ህይወት የሰጠችኝን ነገሮች ሆኜ በሰራሁባቸው ጊዜዎች ውስጥ የምፈልገው ባልሆነም ቢያንስ ገንዘብ ሜክ እያረኩኝ አዲስ እውቀት እያወኩኝ አዲስ ነገር እየተማርኩኝ ነበር የቆየሁት፣ ነበር የዛኔ በእርግጥ ማታ ማርኬቲንግ ትምህርት ገብቼ ነበረ። ማርኬቲንግ ትምህርቱ ያለቀው ራሱ እኔ የመጀመሪያውን ካምፓኒ ከፍቼ የመጀመሪያውን ኢቨንት ሰርቼ ነገር ነው ሁላ መኪና ገዝቼ ምናምን ሆነ ትምህርቴን የጨረስኩት ማለት ነው። የዛ ጊዜ ዋናው ነገር ስ ፕሮሰስ በተፈጥሮ በተፈጥሮሽ እግዚአብሔር የሚሰጥሽ አቅም አለ ምናልባት እኔ አክቲቭ ነበርኩኝ። የአክቲቭነቴ እና ደግሞ ኦራተርም ስለሆንኩኝ አክት ለማድረግ ኢምፕሮቫይዝ ለማድረግ ጥሩ ጥሩ ችሎታ ነበረ። ያንን ነገር አልሆንኩትም ግን ደግሞ ሳላስበው ወደ ማርኬቲንግ ተቀበልኩኝ ተቀየርኩኝ ማርኬቲንግ ላይ እንድሰራ ሆነና እግዚአብሔር የሰጠኝ ስጦታ አለ፣ በተፈጥሮ የሰጠኝ ስጦታ። መሆን የምፈልገው ነገር ነበረ። መሆን የምፈልገውን ነገር ስላልሆንኩኝ እግዚአብሔርን አላማረርኩም። በተቻለኝ መጠን ሰክሰስ የሚባለው ነገር ላይ እስክደርስ ድረስ እየሞከርኩኝ ነበረ። አደ ኢንድ አይ አንደርስታንድ ሰክሰስ ዘ ፕሮሰስ። ስለዚህ ተፈጥሮ የሰጠን ነገር አንደርስታንድ አድርገን ኳሊቲያችንን እንዳልሹ ኔቸራችን አንደርስታንድ አድርገን ከሱ ጋር የሚሄዱ ነገሮችን እንሞክራለን እሱ እስኪመጣ ድረስ ግን ላለንበት ቦታ ከልባችን መስራትም ደግሞ ኢምፖርታንት ነው። ነገ እቺን ቦታ መፈለጋት ለዚሽ ለመሻገር ነው። ስለዚህ እችን ባደርግም ባላደርግም እትስ ኦኬ ብለሽ ይሄ ኔግሊጀንት ሆነሽ የምትሰሪያት ነገር መልሳ ዋጋ ታስከፍላሻለች። ራስሽ ያረግሻት ጥሩ ነገር በደንብ አድምተሽ ከሰራሽ ያለሽበትን ቦታ ግን ያቺ ስራሽ ነሽ መልሳ የምትከፍልሽ አለቃሽ አይደለም፣ ጓደኞች አይደለም፣ ገንዘብ አይደለም፣ ኔትወርክ አይደለም። አንዳንዴ ሲወራ ያስቀኛል። በቃ እነሱ ኔትወርኩን አግኝተውታል ኔትወርኩ አለ፣ ቢዝነሱ ተገኝቷል፣ ምናምን በዛ ይካሄዳል። ለእኔ ስራ ዝኖ ጣት ስራ እዝ ሞርን ኔትወርክ ኖሌጅ ይፈልጋል። ኔትወርክ ያመጣልሽን ነገር መልሰሽ ኪካውት ላለማድረግ ፕሮፐርሊ መስራት ያስፈልጋል። ለመስራት ደግሞ ማወቅ ያስፈልጋል። አዳራሽ ስላወቅሽ ወንበር አከራይ ስላወቅሽ አይደለም ኢቨንት ኦርጋናይዘር የምትሆኝው። ጥሩ ዲኮር ካምፕኒ ስላለሽ አለም ኢቨንት ኦርጋናይዘር የምትሆኝው አሉት ሌላ ብዙ ማወቅ መስራት ያለብሽ ነገሮች አሉ። ሂውማን ሪሶርስ ማኔጅመንት ይጨመራል ፋይናንስ አለ ካምፕኒ ሯን ማድረግ የሚባል አለ። ከጀመርሽ በኋላ ድርጅቶች ማደግ አለበት። ኢቨንቶች ብቻ ሳይሆን አዲስ ኢቨንት ክሬት ማድረግ አለብሽ። ኮምፒቲተርስ አሉ። ሶ እሱን ሁሉ ስታስቢው አደ ኢንድ ብዝነስ ነው ሯን የምታረጊው። ሶ ሰዎች ይመስለኛል ብዙ ጊዜ ወደ ስራ ስንገባ እራሳችንን ተማምነን ነው የምንገባው በተለይ ኢንተርፕሪነርስ ብዙ አቅም ኢንቨስተር የሌላቸው ካሽ ኖሯቸው ኢንቨስት አድርገው አዲስ ስራ የማይጀምሩ ሰዎች ስራ ፈጣሪ የሚባሉት ሰዎች የሚፈጥሩት ስራውን ነው። ከምን ካላቸው እውቀት እንዴት ልበልሽ? ኢንተርፕረነር ከማለት ይልቅ ቴክኒሽያን ማለት ይቀላል። አንድ ሰው እንዴት አድርጎ ሬዲዮ እንደሚሰራ ካወቀ የተበላሸ ሬዲዮ ያቺን ስራ ቢዝነስ ያረጋታል። ሬዲዮ ጠግናለሁ የሚል ሱቅ ከፍቶ ማለት ነው። የሚያውቀው ግን ሬዲዮ መጠገን ነው። ያችን ሬዲዮ በሚጠግንበት ጊዜ ግን አንድ የነበረው ሶስት አስር ሃያ ሲሆን፣ ቦታ ያስፈልገዋል፣ ረዳት ያስፈልገዋል፣ ንግድ ፈቃድ ማውጣት አለበት፣ ታክስ መክፈል አለበት፣ ሂሳብ ሰራተኛ ያስፈልገዋል። ሶ የቴክኒክ ኖሌጁ ብቻ ቢዝነሱን ሯን ለማድረግ በቂ አትሆን። የዛን ጊዜ የሂሳብ ኖሌጅ ያስፈልግሻል፣ የማኔጅመንት ኖሌጅ ያስፈልግሻል። ገንዘብ ስላለሽ ደግሞ ቀጥረሽ መታመጫቸውም ደግሞ ነገሮችም አይደሉ፣ በመጀመሪያ ማወቅ አለብሽ። በደንብ ሰስተነብል የሆነ ካምፓኒ ክሬት ለማድረግ እያንዳንዷን ነገር እንደ ብዝ ባሆነም በተወሰነ መንገድ ማወቅ አለብሽ። ይሄን ልታቂ የምትችዩ ደግሞ ዛሬ ተቀጥረሽ በምትሰሪበት ዛሬ ፍሪላንስ ሆነሽ በምትሰሪበት ቦታ ስራ ነው ትምህርትሽ። ቅድም ሰክሰስ ፕሮሰስ ነው ብዬሽ አልነበረ? የቻሌንጆች በመጡ ቁጥር ሁልጊዜ የማስበው ኦኬ፣ በፊት ተወጣሁት ይህን ነገር። ሴሌብሬት የማረግበትን ጊዜ ጠብቅ ነበረ። ልክ አንድ ኢቨንት ሲያልቅ ወይ የሆነ ፕሮጀክት ሰክሰስፉል ስጨርስ እና ኮምፕሊሽ የማድረግ ስሜት ሲሰማኝ እሱን ሴሌብሬት ለማድረግ ነበር ሞክረው የነበረው በፊት። አሁን ልክ አንድ ነገር አቺቭ ሳረገና ሲሳካልኝ፣ ዋትስ ደ ኔክስት ቻሌንጅ ነው ምለው ከዚህ የሚከብደው ደግሞ የትኛው ይሆን እላለሁ። ም በቃ አለፍኳቸው እነዚህ ይሄን አለፍኩት። የ50 ሰው ኢቨንት ማዘጋጀት አለፍሽው። ሰው ሰው የሆነ ጊዜ 120ሺ ሰው ኢቨንት እንትን ማድረግ ነበረብን። ኦንሳይት ማኔጅመንት ስራ ነበረብን። በጣም ከባድ ነገር ይመስል አለቀ። በህይወት ውስጥ የሚመጡት ቻሌንጆች ለካ ካለፍሻቸው የበለጠ ወደፊት የሚመጡት ናቸው የሚበልጡት። ስለዚህ ይሄን አለፍኩኝ እያልኩኝ እኔ ይሄን እችላለሁ እያልኩኝ የራሴን ፐርሶናሊቲ በጣም ቢውልዳ ባድርጌ እንዴት ነው ኢጎዬ ከመጨመር ይልቅ ኦኬ አሁን ይሄን ሁሉ ነገር የቻልኩትና የተማርኩት ከዚህ ቀጥሎ የሚመጣው ቻሌንጅ ከዚህ የከበደን ስለሚሆን ነው ማለት ነው። እና አይ ሹድ ሜክ ማይሰልፍ ሬዲ ይል ነበረ እላለሁ አሁንም አሁንም ነገሮች ባለቁ ቁጥር ለሚቀጥለው ቻሌንጅ ነው የምዘጋጀው። ሁልጊዜ ሲመጣ ውይ እግዚአብሔር ወይ ምን አደረግኩ ይህን ሁሉ ነገር አልፌ እንደገና ደግሞ ይህን እንምላቸው የሉም ብታያቸው ግን እንደ ማንኛውም ሰው ህይወት ያሳለፍኳቸውን ነገሮች ብታያቸው እንደሱ የሚያስብሉ ነገሮች አሉ። ላይፍ ይቀጥላል። ላይፍ ውስጥ ገና ገና ገና ብዙ ካሳለፍናቸው ገና የሚመጡት ይበልጣሉ። እድሜ ይስጠንና ያኑረን እንጂ የሚመጡት በጣም ይበልጣሉ። እኛን እኔ ላለሁበት ደረጃ ቤተሰብ ያደረገው ትልቅ አስተዋጽኦ አለ። እኔን ያሳደጉበት የለፉበት መንገድ አለ። እኔ እናንቺ ደግሞ የአራትና የአምስት ዓመት ልጆቻችንን እዛ ማድረስ አለብን። ስለዚህ ኢማጂን ተ ጆርኒ። ገና ብዙ ከባድ ገና ብዙ አስቸጋሪ ጊዜዎች ይጠብቃሉ እና እስካሁን ያለፍናቸውን ቻሌንጆች እንደ ጀብዱ ይሄን አልፌ ይሄን አድርጌ የምንልበት ሳይሆን እንደ ጥንካሬ፣ እንዴት ነው ስፖርት እየሰራ የመጣ ሰው ብዙ በሰራሽ ቁጥር ስትሮንግ እየሆንሽ ትመጪ የለ ኢንስቴድ ኦፍ ስትሮንግ ስለሆንኩኝ የሆነ ሰው መታለው አለው እችላለው አቅም አለኝ ከማለት ይልቅ እራስሽን እየጠነከሽ መቆየት የትኛው ከባድ ነገር እንደሚመጣና ያን ጥንካሪሽን ለየትኛው እንደምትጠቀሚበት አታውቂም። እዚህ እኔ እስካሁን ያሳለፍኳቸው ጆርኒዎች እንደ ሰክሰስ ስቶሪ ሳይሆን ማወራቸው እንደ ሌርኒንግ ፕሮሰስ ነው ማስባቸው። ቢኮዝ አም ደፍኒ ሹ ገና ሃቭ ሞር ቻሌንጅስ ኢን ፊውቸር የተሻሉ ብዙ ኦፖርቹኒቲዎች ብዙ ከባድ ነገሮች መምጣታቸው አይቀርምና። ሰላም እንዴናችሁ። የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል። በሀገርም ውስጥ ከሀገርም ውጪ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁ ቤተሰቡ ነው።